የባሰው መጣ፣ የባሰው መጣ። አንድ ክላስ ውስጥ አምስት ተማሪ መፈተንም አይችልም። ሁለት ጥያቄ ደግሞ ፊዚክስ ከ44። ይሄ ከባድ ነው። ፔሬዷ እንደመጣ ሳቅ ይሻላል። አትችላትም አትችላትም። ስለዚህ በቃ የፈጠነ ወደ ስራ ምንም ትንሽ ትንሽ እሷን የሚያበሳጫት ሙዷን እንዲደብራት የሚያደርግ ነገር ካገኘች በቃ አለቀ። ነፍስን ወደ ሰባተኛው ሰማይ ትልካለች። ሜ ወጥቶ አደር እያጠና ነው። አዎ በቃ ነው ወይ? እንጀራ ላቅርብ መጣሁ። እሺ፣ ናውል። አቤት እናቴ ያለገረችህ ትልቅ ነገር አለ። እናቴ ለምን እንደዚህ ኃይለኛ እንደሆነች ታውቃለህ? አንቺ ተወለድ በፊት ወታደር ነበረች። ወታደር ምን? ለካ አዎ። አረ ስንቱን ታስጨንቅ ነበር። እንደውም አንድ ቀን ገቢያ ለመሄድ ከቤት ስወጣ የሆነውን ሰውዬ እንክት አድርጋ እየገረፈችው አየው። ማን ቢሆን ጥሩ ነው እንዴ? አባትህ። ኧረ ከኋላ አይ አለቀልሽ። የሁላችንም ጥያቄ ተመለሰልን። ለምን ይሄ ልጅ እንደዚህ እንደምታሰቃይ እኮ በጣም ጥያቄ ሲሆንብን ነበር። አሁን ሁላችንም ትክክለኛው መልስ አገኘ ብዬ አስባለሁ። ስቱፒድ ገርልስ ዚስ ዴይስ። አሁን ወንድ አለ እንዴ? ወንድማ ድሮ ቀረ። ወደ ድሮ ተመለሻ? ምን ነሽ ነው? መስቀል አደባባይ በሪ ደርድሪ መስለል አለብኝ። ወንድ አለ ምትይ አንቺ? ወንድማ ድሮ ቀረ። መመታት ነው የምትፈልጊው ማለት ነው በምንድንነው የድሮ ወንዶች የሚሻሉት? መኪና የላቸውም። መጀንጀንም አይችሉም። ቾኮሌትና አበባ እየገዛሁ በፈለግሽበት እያዞርኩ ስላመገብኩሽ ነው ፊልም ስላኖርኩሽ ነው እንደዚህ የምባለው አላውቅም። አሁን ወንድ ለንዲ ማፈርና ቀምበራም አምጥቼ ከተማውን ደረሰው ምን ያችሁ ያለሽ የማረስ እስኪል ነው ፍቅር የሚያስይዝሽ ሲጀመር ጥፋተኛ እኛ ነን። ለምን የገጠር ቺክ አግብተን ፍቅረኛዬ ከተሜ ነው ተምሯል ላይ ማታ ጨዋታም አዋቂ ነው ፍቅር አሰጣጡ፣ መኖር እየተባለ እዚህ ስንችል እዚህ መጠን መጮሻ ወይ አታምሩ። ሁላችሁም አንድ አይነት ሜካፕ፣ ጥፍር፣ ጸጉር፣ ግን ከሄር ሚላ ራሱ መለየት አይቻልም። ምን አይነት ነገር እንደሆነ ጭራሽ እኮ ማትችሉ በቃ። ይሄ ልጅ በምክንያት ነው እኮ። የወንዶች ጉዳይ የሚኮራበት ምርጡ አባላች አባላችን ብለን የምንኮራበት ኮራበት እኮ በቃ በምክንያት ነው የሆነ ምክንያት ላይ ይቆማል። ጀማሪ ሌባ በቃ ቤቱ ደርሰናል፣ እና አንተ ገብተህ በሩን ክፈተው። ማንም የለም። ኧረ እባክህ ትናንት እነ ሰለሞንም ቤት ስንዘርፍ እኮ እኔ ነኝ ገብቼ። አንተ ምንም ሰፈሩ ላይ ሰው የለም? ወደዛ የዚህ ልጅ ጸጉር ግን ጋሻ፣ እንድናስቸግር እሺ። ምን ነበር? ከሁለት ከሶስት ቁጥር ጥራለን። ለምን ነው የምጠራላችሁ? እዚህ ቤት ልንዘርፍ ልንገባ ብለን ማለት ነው፣ ሁለታችንም ፈራና፣ ማን ይግባ ያወቀ ይገባል ተባብለን ነው። ቁጥር ጥራለን። በቃ ተበላሽ ጭራሽ ባለቤቱ ባለቤቱን፣ ባይሆን ራሱ አሁን እንደዚህ ብሎ እውነት መንገደኛ የሚጠይቅ ጀማሪ ጀማሪ ሌባ። ደግሞ ጀለ ጸጉሯ ምንድን ነው? ቆይ ከዚህ ከዚህ መሀል ጸጉሩ የት ሄደው? ጌታ ሆይ ጌታ ሆይ ካቨር ጨምርልኝ። በስመ አብ ጌታ ሆይ አይፎን ካለ ባይፎን ቀየርልኝ። ቸው ቼልሲ ጭራሽ በአይፎን ይቀየርላል። መጀመሪያ መቻ አመሰግን፣ ከቆ በጣም ትምህርት ያለው ቪዲዮ ነው። መጀመሪያ የተሰጠው መቻ አመሰግን። ሳናመሰግን ሁሌም ሲጀመር እኮ ስለማናመሰግን ነው ያለን ነገር ራሱ ከእጃችን ላይ የሚሄደው እንጂ ባለን ነገር ብናመሰግን ይጨምርልናል። ቲክቶከር የቤት ለቤት አጋዥ እትዬ፣ እንዴት ዋላችሁ? እቃዋን፣ አንቺን ነው ደላላው የላከልኝ? አዎ እትዬ፣ እኔ ነኝ። እንዴት አይነት ገደኛ ቤት እንደመጣሁኝ! ለስንት ጊዜ ስመኛው የነበረውን ነበርው የቲክቶክ እቃዬንም ገዝቻለሁኝ። አሃ ቲክቶከርም ነሽ! ለመሆኑ ምግብ ትችያለሽ? እትዬ በሙያ በኩል ምንም ነገር እንዳይፈሩኝ፣ በጣም ብዙ ልምድ ያለኝ የፈለጉትን ምግብ እሰራለሁኝ። ብቻ ግን ማታ በጊዜ እራት አቀርብ ከሁለት ሰዓት በኋላ አይመቸኝም። ማታ ሁለት ሰዓት ነሽ ለነገሩ ምንሽ። እስከ ማታ ሁለት ሰዓት እንደሰራሽ ሁን። ለጊዜው ማረፊያሽ ግን ዋይፋይ በየወሩ ይክፈሉ። አሁን ከነበርኩበት ቤት የሚያወጣሁት ዋይፋይ ተቋረጠ። እኔ አምስት ሺ ተከታይ አለኝ። ማታ ማታ ሁለት ሰዓት ጀምሮ ላይብ እገባለሁኝ። ዋይፋዩን በወር በወር ይክፈሉ። ለስራውን ችግር የለም። እትዬንማ ይሄን ምግብ ሰርችን ማስደምማቸው። ቲክቶክ ላይ ያዩትን ምግብ ምን አይነት ቅመማ ላሳያቸው። ያቁት ሆነ ማነች እናት ምሳውን ቶሎ ቶሎ አዘጋጅ። እሺ እትዬ፣ ምንም አያስቡ። ምን የመሰለ ምግብ ከቲክቶክ ላይ ነው። ቲክቶክ ሰራለሁ ነው ያለች። ከቲክቶክ እያየች ኦ ኦ፣ ከቲክቶክ እያየች ታየኝ እኮ ይምር የሚመጣው ምግብ። ምግቡን ብናየው ደግሞ በተለይ በጣም አሪፍ ነበር። ምን አይነት ምግብ እንደሆነ ከቲክቶክ ላይ የሚሰራ ማክያ ያቺ ቤተ ክርስቲያን የግል ቦታ ያላት የሚመስላት ሴትዮ ትጠጊያለሽ

ሊያዱ ነው እንደዚህ አይነት ሰው አይቻልም። ይቅር ይበሉት መቼም። እኔ ግን ምንድን ነው የሚሻለኝ? አንተ ምንድን ነው የሚሻለኝ? እዚያ አንዳንድ ጊዜ እኮ የምር ብላችሁ ብላችሁ ሃይማኖት ቦታም በቃ የሆነ ሰፈር ውስጥ የምታሳዩት ጸባያችን፣ ሃይማኖት ቦታ ይዛችሁ መሄድ ጀምራችሁ። ኧረ ሰላም በይና በጣም ነው የማደንቅሽ በነገራችን ላይ

በቃ ቲክቶክሮች አለቀላችሁ። በጣም ፌሞስ የሆናችሁ ቲክቶክሮች አስባችሁታል። ንዳው ወዴት ወዴት ልንዳው? እሱን እየሄድን እንነግረዋለን። ምን ነው ወደኋላ ነው ምን ነው እናንተ? መንገዱን ይሉልኝ እኔ እናንተን እንጠብቃለን

በቃ ዞሯችሁ እንትም ንዱ እናንተ እንደዚህ ዛን እሱ ደግሞ መንገዱ ነው ያላቸው። እሺ፣ ወደ ፊት ምን መሆን ነበር የምፈልገው? አንተ ኢንጂነር፣ እሺ፣ አንተስ? እሺ፣ አንቺስ? ኢንጂነር፣ እደውልልሻለሁ። ኧረ ያው ልጆች ኧረ ከባድ ናቸው፣ ኧረ ከባድ ናቸው። ማን ይችላቸዋል? አሁን ልጅቷ ግን የፈጠነ ነው የፈጠነ በቃ ወዴት ነው